የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች በሞላ ዓለም ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁም ሰላም እግዚአብሔር ይብዛላችሁ፣ እያልኩን እንኳን ለቅዱስ አማን አማበዳዳልም ዓመታዊ በዓል ዋዜማው በዓል በሰላም አደረሳችሁ አደረስን እያለን እያልኩን ዛሬ እንግዲህ ለመነጋገር የወጣሁት ስለ በዓሉ በጥቅምት 27 በየዓመቱ የሚከበረውን በዓል ሳይሆን እንግዲህ በጣም እጅግ አሳዛኝ የሆኑ ክስተቶች በክርስቲያኖች ላይ እየተፈጸመ ይገኛል ማለት ነው። እንግዲህ ሰሞኑን በሶሻል ሚዲያ እንደምትመለከቱት በተለይ በምዕራብ አርሲ አካባቢ በነሽርካ በሌሎቹም ቀበሌዎችና ወረዳዎች ክርስቲያኖች እየሞቱ እየተገደሉ እየተሰደዱ ይገኛሉ። እንግዲህ ይህ ምንድን ነው ብለን ስንመለከት ሐዋርያው ቅዱስ ጳውሎስ እንደተናገረው የሐዋርያው የቅዱስ ጳውሎስ መልዕክት ወደ ሮሜ ሰዎች ምዕራፍ ስምንት ከቁጥር ሰላሳ ሶስት ጀምረን የምንመለከት እንዲህ ብሎ ይናገራል። ከክርስቶስ ፍቅር ማን ይለየናል? ሞት ነውን? ስደት ነውን? ስቃይ ነውን? እስራት ነውን? መከራ ነውን እያለ ብዙ ነገሮችን ከዘረዘረ በኋላ ክርስቶስ ፍቅር የሚለየን ነገር የለም። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ይላል። እንግዲህ ክርስቲያኖች በክርስቲያኖች ላይ የሚፈጸመው ሰቆቃ፣ በደል፣ ግድያ፣ ማፈናቀልና ማሳደድ ዛሬ የተጀመረ ባይሆንም እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ክርስቶስን በመስበካቸው ብቻ ክርስቶስን በመናገራቸው ብቻ ብዙ መከራ፣ ብዙ እንግልት፣ ብዙ እስራት፣ ብዙ ማሳ ደርሶባቸዋል። የዘመናችን ግን ሁን ተብሎ የታቀደበት ክርስትናን ከዓለም ገጽ ለማጥፋት የተደራጀው ኃይል ዛሬም ክርስቲያኖችን እየገደለ ክርስቲያኖችን እየጨፈጨፈ ክርስቲያኖችን እያሳደደ ይገኛል። እንግዲህ ውድ ክርስቲያኖች እኛ የምንሞተው የአንድ ብሔር ቋንቋ ተናጋሪ የአንድ ብሔር ተወላጅ ስለሆነን ሳይሆን ክርስቲያን ሆነን የክርስቶስን መስቀል ማህተብ በአንገታችን በማሰራችን መሆኑን እንድትረዱ ማሳሰብ እንፈልጋለሁ። እንግዲህ እንደ አገር የመጣውን ለውጥ እንደ አገር የመጣውን ልማት የምንደግፍና በይበልጥ ደግሞ ቤተክርስቲያናችን ልማትን የምትደግፍ አሁን በሚለማው አሁን በተደረገው አሁን በአገራችን የተደረጉ ትልቅ የልማት ስራዎች ጎን በመሆን እኛም የልማቱ አንድ አካል መሆናችንን በመግለጽ እኛ በመንግስት ጉዳይ ውስጥ ጣልቃ የማንገባ፣ መንግስትን በእኛ ጉዳይ ላይ ጣልቃ የማይገባ እና የሀገራችን የልማት ጉዳይ የሀገራችን የለውጥ ጉዳይ እኛንም ስለሚያሳትፈን እኛንም ስለሚመለከተን ይህንን ከመንግስታችን ጎን መሆናችን ይታወቃል። በነገራችን ላይ ይሄ ሆኖ እንዳለ ክርስቲያን ብቻ በመሆናቸው ደግሞ በአርሲ ላይ ሰሞኑ እንደምናየው በሌላ ቦታም እንደሚደረገው ክርስቲያኖች ከሌሎች እምነቶች መብታቸው የማይጠበቁ ተለይቶ የሚሞቱት፣ የሚታረዱት፣ የሚሰደዱት ምክንያቱ ምንድን ነው? ምንድነው ያደረግነው? በቃሉ ያለው እንኳን ብሆን የሚወደኝ ብኖር መስቀልን ተሸክሞ ይከተለኝ ብሎ እንደተናገረው እንግዲህ ክርስቶስን መስቀል መሸገማበት አንደኛው የክርስቶስ ጸዋተ መከራውን ማሰብ ነው። ሁለተኛው ደግሞ በክርስቲያኖች ላይ መስቀሉን ሲይዙት መስቀሉን ሲቸከሙት የሚደርስባቸውን መከራ የሚያሳስብ ነው። እንግዲህ በሰሞኑ እንደተመለከታችሁት በጣም ሕፃናቶች ወላጆቻቸው አልቆ ታርደው ተገለው በሬሳ መካከል ሆኖ ድምፅን ሲያሰሙ ጊዜው ካለፍ እንደው የመሸው ከነጋ በኋላ ክርስቲያኖች ድምፅ እየሰሙ ህፃናቶችን እየሰበሰቡ የሞቱ ብዙዎቻቸውን እየሰበሰቡ እየቀበሩ ይገኛል። በዚህ መካከል ላይ እጅግ የሚሰቀጥጥ ህፃናቶች እጃቸው እየተቆረጠ እግራቸው እየተቆረጠ ጭንቅላታቸው እንደ እንጨት እየተፈለጠ አንጀታችን እየቆሰለ ልባችን እየደማ ይገኛል። የንራሄል አምላክ የንራሄል አምላክ ይፋረድ እንጂ አሁን የምንለው ነገር የለም። በዚህ ጉዳይ ላይ ግን አሁን አራጃችን በቃ ካላል ነው፣ አራጁ ማረዱን ይቀጥላል። አባቶቻችን እንደተናገሩት ቁማጣ ቁማጣን ካላሉ አብሮ ይፈተፍታል እንደምባለው፣ እንግዲህ ከላይ ያሉት ጳጳሳት ከቅዱስ ጳጥራሪኩ ጀምሮ እስከታች ያሉት አባቶቻችን መንጋውን እንዲጠብቁ መንጋውን እንዲታደጉ ከአውሬ እንዲጠብቁ የተሾሙ ጠባቶቻችን አሁን ስለዚህ ጉዳይ ምንም አይነት ነገር እየተናገሩ አለመሆኑን እየተረዳን መሆኑን ግልጽ ነው። በዚህ ጉዳይ ላይ አንድ ነገር መናገር እንፈልጋለሁ። በውሃ የሚኖሩ እንቁራሪቶች ነበሩ ይላል። እርስ በራሳቸው ይነጋገራሉ። እረ ወገን ከባዶ ቤት እየተቃጠለ ነው፣ እየተባባሉ እርስ በርስ ይነጋገራል። አንድ ተዋቅ እንቁራሪት ምናልባት እኛ በውሃ ስለምንኖር በእኛ ላይ የሚደርስ ችግር የለም እያለች ትናገራለች። አሁንም በድጋ እባካችሁ፣ ከማዶ የሚቃጠለው የቤቱ ቃጠሎ ጉዳይ አላባረኝም፣ ምን እናደርግ ብላ ተናገረች ይባላል። አሁንም እኛ በውሃ ስለምንኖር ምንም ችግር የለብንም ብላ መለሰች። በሶስተኛ ጊዜ ይህንን ስትደግመው እንግዲህ ውሃውን ለማጥፋት ባሊያቸውን ይዘው ወደ ወንዝ ሲሄዱ አንድቷ እንቁራሪት በዛ በባሊ ውስጥ ሆና ወደ ውሃ ስትወረወር በዛ ተቃላ ቀድረች ተብሎ ይነገራል። ዛሬ በአርሲ የምንሰማው ወደ ሰሜኑ የማይዛመትበት በምዕራቡ፣ በምስራቁ፣ በደቡቡ የማይዛመትበት ጉዳይ አይኖርም። ሁሉም ነገር የቤተክርስቲያን ህሉና ካልተጠበቀ የክርስቲያኖች አፈና፣ የክርስቲያኖች ግድያ፣ የክርስቲያኖች መስል ዛሬ ካልቆመ ግድያው እንደሚቀጥል ከአባቶቻችን ከላይ ካሉት ከዋና ፓትርያርክ ጀምሮ እስከታች እስከ ታችኛው ምዕመን ድረስ ሞቱ ማፈናቀሉ ክርስቲያንም መስቀል በማስረው ብቻ አይቶ ማሳደዱ ይቁም፣ ካላል ሌላው አርሲ ያለው የትም ያለው ክርስቲያን ሲነካ ክርስቲያን መሆኑን እንጂ ሰው መሆኑን እንጂ እኛ ብሔሩም ቋንቋውን ባህሉን ምንም ጉዳይ የለብንም። ስለዚህ ክርስቲያን ሲነካ የፈለገው ቋንቋ ይናገር፣ የፈለገው ብሄር ይሁን፣ የፈለገው ባህል ኑሮ ክርስቲያን ነው ብለን መከራከር ካልቻልን እኛም ዛሬ በሸዋ በወለጋ በተለያየ ብሔር የምንከፋፈል ከሆነ ጠላትን እያየ የእኛን ዝምታ እየተመለከተ እንደ መስዋዕት በቅ ዛሬ እኛን እያረደ ይገኛል። ስለዚህ ጉዳይ ካልቆመ እልክቱ እንዲቁም ዛሬ ድምፅ ካልሆንን ነው፣ ማረዱ፣ ማሳደዱ፣ መግደሉ እንደሚቀጥል እርግጠኞች ሆነ። ይህ ደግሞ በስሌትና በልክት በእኛ ላይ እየተፈጸመ ያለው ጉዳይ